አሰላም አለይኩም ወረሕመቱላሂ በርካቱ የኢትዮ ተከታታዮች እንዴት ናችሁ? አልሐምዱሊላ። እኔ ዛሬ በአዲስ ቪዲዮ ብቅ ብያለሁኝ። ቸትኒ ወይም ደግሞ የሩዝ ማባያ ሶስ አብረን እንሰራለን ማለት ነው። በጣም ቀላል ነው። እዚህ ጋ ግማሽ ሎሚ ጨምሬአለሁ የሚበቃኝን ያህል፣ እንዲሁም ደግሞ አንድ ጣሳ እርጎ ወይም ደግሞ ሮብ ጨምሬአለሁ ማለት ነው እና በጣም ቀላል ነው። ሁሉንም በአንድ መፍጨት ነው ማለት ነው እና በዚህ ጋ ትንሽዬ ሽንኩርት ጨመር ያለውኝ ማለት ነው። እንዲሁም ቃሪያ፣ ነጭ ሽንኩርት፣ ዝንጅብል የተወሰነ የተወሰነ ፍሬ ማለት ነው እና እንዲሁም ደግሞ ክዝበራ እና ወይንም ደግሞ የደንብላል ቅጠል እና ነዕና ነው ማለት ነው ያስፈልጋን እና ትንሽ ጮ በቃ ይሄንን እንዳለ አንድ ላይ መፍጨት ነው ማለት ነው። እሺ በዚህ ሁኔታ እንግዲህ እንፈጨዋለን ማለት ነው ፈጭተን ስንጨርስ እንገናኛል በዚህ ሁኔታ እንግዲህ ፈጭቼ ጨርሻለሁኝ በጣም ቀላል ነው ለሩዝ ማባያ በጣም መርጥ ነው ማለት ነው። ኢንሻአላ በሌላ ቪዲዮ እስክንገናኝ ድረስ ደህና ሁኑ። መልካም ቆይታ።